አሰላሙ አሌይኩም ረህማቱላሂ ወበረካቱ። ወድና የተከበሯችሁ የቻናሌ ቤተሰቦች እንደምናላችሁን የደናነኛል ላ ዛሬ በአዲስ ነገር ከችው ብያለሁ። ናዲያና ሚፍታህ ወደየት እየሄዱ ነው? እንደዚሁም ደግሞ ሱመያ ስለ ሰኢድ ምና ለ ሰኢድ የመን ከሄደ በኋላ ምን አጋጠመው የሚለውን ነገር አብራችሁ ይቆዩ። ላይክ ሸር፣ ሰብስክራ ማድረግ ቻናል የናበረታቱኝ ሰላማቸው ይብዛ። ወደ ቁም ነገሩ እንሄድ። ዛሬ እንግዲህ የመጣሁበት ሰዓት ጥርምጥን ያለች ነገር ለማስተላለፍ ነው ማለት ነው። አንዳንድ ጊዜ ሙስሊም ዩቲዩበሮች ነገሮች ሁሉ ይገንባቸዋል። ለምን ብትሉ እንደ ሙስሊምነታቸው ና እንደ ሸሪያዊ ጉዳይ ስለሆነ ብቻ ነው፣ ሌላ አይደለም ማለት ነው። እንግዲህ የማይፈቀደውን ይፈቀዳል ብለን መቼም ፍጥጣ አንልም ማለት ነው። ስለዚህ ናዲያና ሚፍታህ ግማሹ ኒካ አስረዋል የሚል ሰው አለ ማለት ነው። ሊኖ ኒካ አስረው ሊሆን ይችላል። ነገር ግን እውነት ቢናገሩ ምን ችግር አለው? ማሻ አላህ ነው የምንላቸው እንጂ ደስ ነው እንጂ የሚለን አይከፋንም ማለት ነው። ሚፍታህ ደግሞ እንደዚ አይጃጃልም ብዬ አስባለሁ። ከጎኑ ያሉ ሰዎችም ደግሞ ዝማይሉትም ብዬ አስባለሁ። ኒካ ባያደርግ እና ስለዚህ ኒካ አድርጎ ነው ብዬ ነው እኔ የምገምተው ማለት ነው። ኒካ ሳያደርጉ እንደዚህ እንደማይሆኑ በቀደም ኮምቦልሻ ወይንም ደሴ የመጣው ኒካ ሊያደርግ እንደሆነ መቼም የገባቸው አላቸው ይመስላችሁ ብዬ አስባለሁኝ ማለት ነው። እና ስለዚህ በቃ ኒካህ አድርገው ነው ብዬ አስባለሁ። ከዚህ ውጭ እንደዚህ ይጨማለቃል ብዬ ስለማላስብ ማለት ነው። ይሄ የመልካም አስተሳሰቤ ነው እና ብዙዎቻችሁ ምስርቧቸዋለ ረምላም ማጨሯሽ ልቅላችሁ ነው ማለት ነው። እንግዲህ ዋናውን ካላገኘሁና ካልነገሩኝ ብላ ነው መሰለኝ እንግዲህ ሰሞኑን ይዛ ላይ ሚፍታህና እነፈኪ ላይ ማለት ነው። ነገር ግን እንደዛ ሳይሆን መምከር ያለባቸው ስልካቸው ያላቸውን መከሯቸው ማለት ነው። ይህ ነገር አይመጥንም ለእኛ አይሆንም፣ እንደዚህ አትሆኑ እንደዚህ አድርጉ ብላችሁ ተላቆቻቸው ብታማክሯቸው ነው የምለው ማለት ነው። ሚፍታህ ደግሞ በዚህ ልክ ይሄዳል ብዬ አላስብም። ስለዚህ እኪት ኒክ አድርገው ነው የራሱ ስላደረጋት ነው ብዬ አስባለሁ። እንደዚህ ሚነካት እቅፍ የሚያደርጋት ማለት ነው። እና ዝም ብላችሁ እንትን ሰው ላይ ደግሞ አትፍረዱ ማለት ነው። እኛም ወንጀለኛ እንዳንሆን በምናገራቸው ነገሮች ወንጀለኛ እንዳንሆን ማለት ነው። ሁለተኛ ደግሞ እንግዲህ ሱመያና ሰኢድ ሱመያና ሰኢድ እንግዲህ በጣም ቆያችሁበት ድራማውን ማለት ነው። ድራማውን ቆያችሁበት፣ ስለዚህ ፈጠራ እየፈጠራችሁ እየሰራችሁ ነው እንጂ ይሄ ነገር እስካሁን የሚደርስ ነገር ሆኖ አይደለም ብዬ አስባለሁ ማለት ነው። እንግዲህ ሱመያ ሌላ ልጅ ያለው ሰኢድ ሂዶ ያረጋግጠልኝ ባለችው መሰረት እንግዲህ ወደ የመን ሄዷ ማለት ነው። የመን ሰኢድ እንግዲህ አቡድ ነው አቡድ የሚባለው ጓደኛው ደግሞ ወሬ ቀላል ያላቀለ ማለት ነው ሌላ እንዳለው ምናምን ነገር ማለት ነው ይህ ምንድን ነው ድራማ በጣም ያስጠላል ማለት ነው ከምሪ ነው የምላችሁ አንደኛው ወላሂ ምናምን እያልሽ የምንለፈልፊው ነገር ሱመያ፣ እውነት በደንብ ነበር ማዝንልሽ ሆነ፣ በጣም ማዝንልሽ ነበር። ለምንድነው ማዝንልሽ? ሴት ልጅ ስትበደል፣ ሴት ልጅ ስትጎዳ ማየት ስለማንፈልግ ማለት ነው። ግን አሁን ላይ፣ አሁን ላይ ድራማ መሆኑን እየተገነዘብኩ ነው ማለት ነው። አብራችሁ እየኖራችሁ፣ አብራችሁ እያደራችሁ፣ አብራችሁ እየሰራችሁ፣ ልጆቹን አላሳየሁም፣ ልጆቹ እንደዝን ነው፣ ልጄን አሳየኝ እንትና እያላችሁ ሌላ አጀንዳ ትፈጥራላችሁ። አሁን ደግሞ ለማራዘም ስትፈልጉ ሌላ ልጅ እንዳለው አወቅኩኝ የኑሮ አንዴ ካንቺ በፊት ሊኖረው ይችላል፣ የራሱ ህይወት ሊኖረው ይችላል። መቼም የሰው ልጅ እኮ በቃ አጋጣሚ አለ አደለ? አጋጣሚ የሚከሰት ነገር ካንቺ በፊት ልጅ ሊኖረው ይችላል። ቢኖረውስ እያወሽም ሊሆን ይችላል ያገባቸው እና የበፊት ሂስትሪው ከሆነ ምንም አይመለከትሽም ማለት ነው። ነገር ግን አሁን ከንቺ በአንቺ ላይ የሆነ ነገር ቢሆን እኔን ትተኸኝ ምናምን ብለሽ ማለት ትችያለሽ ማለት ነው። እና ያንን ነገር ደግሞ እራስሽ ታቂያለሽ ማለት ነው እና ስለዚህ ለቪዲዮ ብላችሁ ወደ ሀጢአታት ትግቡ እኛንም ሀጢአታት ታስገቡን ማለት ነው እናንተ እየተከተል ተያይዘን ገደል ገባን ማለት ነው ለአንድኛቸውን ስንሳድብ አንድኛቸውን ስንራግም አንድኛቸውን ስናቋሽሽ መኖር የለብንም ማለት ነው እናንተ ተመካክራቸው ስራቸውን እየሰራችሁ እኛ ደግሞ ሰውን ስናቋሽሽ መኖር የለብንም ስለዚህ ወደ አቅላቸው ትመለሱ ከሆነ ወደ አቅላችሁ ተመለሱ ማለት ነው ወደ ራሳችሁ ተመለሱ እና መልካም ነገር ስሩ ምን ነው ስራ ጠፋ እንዴ ለምን በትዳራቸው ላይ ማማረት ፈለጋችሁ ለምንድነው በትዳራቸው ላይ ይህን ያህል የምትሆኑበት ማለት ነው። ለነገሩ ኒንጃ ምን እንደምል አላውቅም ማለት ነው። አሁን አሁን ድራማ መሆኑ እየገባኝ ነው ያለው። እዛ ሲሄድ ሰው አዘጋጅቶ ይጠብቃል፣ እዚህ ሰው አለው። ከዛ ድራማው እንደቀጠለ በቃ እንደተወነ ባበደ ነው የምናየው ማለት ነው። ስለዚህ መሆን የለበትም። ሰው ኮ ይጣላል፣ የማይጣላ የለም። ማንኛውም ሰው ባለትዳር ይጣላል። ከተጣላ በኋላስ ይታረቃል ወይንም ነገሩን በውስጥ ይፈታል። እናንተ ኮ እንደዛ አይደለም። የእናንተ እንደዛ ሳይሆን በቃ የሆነ ብላችሁ አቅዳችሁበት የተሰራ ፕሮግራም ነው ማለት ነው። ስለዚህ ይሄ ነገር ደስ አይልም፣ ደስ አይልም ማለት ነው። እኔ በፊት በፊት ሱመያ ላይ አግብቶባት ይሆናል እንትና ብዬ አስቤ ነበር። ግን አይደለም፣ ምክንያቱም እሷ ኦርቶዶክስ ነች። አዩ አዩ ኦርቶዶክስ ነች። ሚስቱ ልትሆን አትችልም። አዎ በሱሪ የምትሄድ ጸጉሯን አርቲ ቀጥላ በቃ እንትን እንደዛም እየዘነጠች የምትሄድ ልጅ ሄዳ ያገባ በቃ ይሄ የኔ ማስረጃዬ ነው ማለት ነው። ስለዚህ እናንተ ደግሞ አበዛችሁ። ሲበዛ ደግሞ ያስጠላል ማለት ነው። ለማንኛውም እንዘንላችሁ። ስለዚህ ሱመያ አሰቢበት ማለት ነው። ብዙዎቹ አን ተከትለው ሳይድን ሲሳደቡ፣ አዩ ሲሳደቡ የነበሩ በጣም ብዙዎች አሉ ማለት ነው፣ ከኔ ጀምሮ እና ሳይድም ቢሆን ትልቅ ሰው ነህ እንግዲህ ነጭ ጸጉር አብቅለህ መጃጃል አያስፈልግም ማለት ነው። ወደ ራስህ ተመለስ እና የራሳችሁ ሌላ ነገር ደግሞ ስሩበት አብራችሁ ሁናችሁ በሌላ አጀንዳ ነው እና እኛንም ደስ አስብሉን ማለት ነው እንጂ እንትን አህር እንትን አህል እናንተ ቢዝነሳችሁን እየሰራችሁ ከየመን አንድ ቃ ይዛቸው እየመጣቸው ከኢትዮጵያ እዚያ እየወሰዳቸው ለምትኖሩ ስኑሩ እኛም እንትን ማለት የለብንም ማለት ነው። ሀጽቀት መግባት የለብንም ፣ ስለዚህ ወደ ራሳችሁ ተመለሱ ሙስሊም ዩቱበሮች፣ እኛንም ሀጽቀት አታስገቡ። ቡድን ህይወታችሁን በሀላል ምሩት፣ እያልን ያለ ነው። ለዛ ነው ማለት ነው። ያላገባችሁ ተጋቡ፣ በቃ ከሌት ሆንኛል ካላችሁ ወደ ቁም ነገሩ ግቡ። ካልሆናችሁ ደግሞ ተለያዩ፣ በቃ ብቻችሁን ስሩ ነው የምንለው፣ ማለት ነው። እና ወድና የተከበራችሁና ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱ። ሰላማችሁ ብዘት ይባል። ኢንሻአላህ፣ በሌላ አጀንዳ እንገናኛለን። አሰላሙ አለይኩም ረመቱላ በረካቱ።